ሀይሚና ብሩኬ ግን በዚህ ልክ ግን ሚፍታህን ማስቀየም ተገቢ አይደለም። የምር በጣም እኔ የማናቃቸው ሀይሚና ብሩኬ ነው የሆናችሁት። በጣም በጣም ከሚገባው በላይ። የእውነት ማን ነው ግን እንደኔ ሚፍታህ በጣም ያሳዘነው ዛሬ? የምር በጣም ነው ያሳዝነኝ ማለት። በቃ እነሱን አክብሩ። የእነሱ ህይወት አሳስቦት የእነሱ ፍቅር አሳስቦት እነሱን ለማስተካከል እነሱን ለማስማማት ነው እንግዲህ እያያችሁት ነው። ከአምስት ጊዜ በላይ ይሆናል እየሞከረ ያለው ነገር፣ በጣም ጥረት እያደረገ ነው። ምክንያቱም የእነሱ ህይወት ይመለከተኛል፣ ጓደኞቼ ናቸው፣ እህቴ ናት፣ ወንድሜ ነው ብሎ እነሱን ለማስታረቅ፣ እነሱን ወደ ቦታቸው ለመመለስ፣ እነዚህን ሁለቱን ደግሞ ከህይወታቸው ለማስወጣት እጅግ በጣም እየጣረ ይገኛል ሚፍታ። ነገር ግን ሀይሚም ብሩኬም ጀሮ ዳባ ለበስ ብለዋል እንግዲህ ሰላም ሰላም እንዴት ናችሁልኝ ውድና የተከበራችሁ የእኔ ቤተሰቦች በያላችሁበት አለም ዳርቻ ሰላማችሁ ብዘት ትረፍ ይበልልኝ እያልኩኝ እንግዲህ በአዲስ ቪዲዮ መጥቻለሁ ሀይሚና ቡራ እንግዲህ ዛሬ በሀይሚዬ ቤት ሚፍታህም እንዲሁም ሊንዳ ብሩኬ ሀይሚና ቦስ ተከስተዋል ያመጣቸውም እንግዲህ የሰበሰባቸው ሚፍታህ ነው እውነት ለመናገር ሚፍታህ የእውነት ትልቅ ምስጋና ይገባሃል። ባይሳካልህ እንኳን እጅግ በጣም ብዙ እየሞከርክ ነው። እጅግ በጣም እየጣርክ ነው። ጊዜህን መስዋዕትነት አድርገህ ለእነሱ ህይወት ያሳስበኛል፣ የነሱ ፍቅር ያሳስበኛል፣ እነሱ እንደዚህ መሆን የለባቸውም ብለህ ማንም ዝም ባለበት ሰዓት አንተ ግን እየተጋህ ነው ያለኸውና ለእነሱ እንግዲህ እግዚአብሔር ልቡን ይስጣቸው። ሌላ ምንም ማለት አይቻልም። እንግዲህ ዛሬ አራቱንም ጠርቶ አናግሯቸዋል። መጀመሪያ ቦስና ሀይሚ ናቸው የመጡት። እንግዲህ ቦስንና ሀይሚን ለምንድ ነው እንደዚህ የምታደርጉት? አይበቃም ወይ? ሀይሚስ ከቦስ ጋር ሆነች ደስተኛ ነች ወይ? ቦስ ደግሞ ሀይሚ ካንተ ጋር የሆነ ደስተኛ ነች ወይ ብሎ እንግዲህ በጥያቄ አፋጦ ጠይቋቸዋል። ነገር ግን ያው እሱ ደስተኛ ናት ነው ያለው። ግን ሀይሚ ደስተኛ አይደለችም፣ ከልቦ አይደለም የምትደሰተው። እንዳይመስላችሁ የምትስቀው ከአንገት በላይ ነው። እና እሷ እንግዲህ ያለችው ምንድን ነው፣ ቀድሞ የፍቅር ሕይወት የጀመረው እሱ ነው። ጓደኛ ብሎ ከሴት ጋር የመጣው እሱ ነው። ስለዚህ እኔና እሱ መጋጨትም መጣላትም የለብንም በዚህ አይነት ምክንያት ስለዚህ ነጻነት ልሰጠው ይገባል፣ እንዲሁም ደግሞ ህይወቱን ሊኖር ይገባል። እሱም የራሱን ህይወት ጀምሯል፣ እኔም የራሴን ህይወት ጀምር ያለሁ ብላ እንግዲህ እጥር ምጥን ያለ ድምድም ያለ መልስ ሰጥታለች። አይ ሀይሚ፣ አንደኛ በዚህ አጭር ጊዜ ውስጥ ፍቅር እጀምራለሁ ወይም ደግሞ ህይወት ጀምር ያለሁ የሚለው ነገር አያስኬድም። ሀይምዬ ካጠገቤ ሰው አለ ወይም ደግሞ አብሮኝ ቪዲዮ ሊሰራ የመጣ ሰው አለ ወይም ደግሞ ብሩኬ ሊያናድድልኝ የመጣ ሰው አለ። ይሄን እንጂ በፍጹም ህይወት ጀምር ያለሁ ለማለት ምንም ያበቃሽ ነገር የለም። ምክንያቱም ሁሌም እንደምላችሁ ከምትወዱት ሰው ተለይታችሁ እንኳን አይደለም በአስራ አምስት ቀን ውስጥ በስድስት ወርም አይለመድም ሌላ ሰውና ይህ መልስሽ በፍጹም ሊያስኬድ አይችልም። ብሩኬም ቢሆን እንደዛው የውሸት ህይወት ነው እየኖረ ወይም ደግሞ እየሳቀ ያለው ምክንያቱም እቺ ሊንዳ ተብየዋ የብሩኬ ጓደኛም ፍቅረኛም ልትሆንም አትችል ልጅ ናት። ምክንያቱም ትናንትና አይታችኋታል፣ ከዳጊ ጋ ነበረች መጠጥ እየጠጡ ምናምን እየጨፈሩ ምናምን። ለቪዲዮ ሊሆን ይችላል፣ ግን ለቪዲዮም ቢሆን ግን ደስ አይልም። ከተለያየ ሰው ጋር ነው እየሰራች ያለችው እሷ ስራዋ ነው፣ ምንም ማድረግ አይቻልም። እና ብሩኬ ደግሞ ከእንደዚህ አይነት ሰው ጋር ሚሄድም አይደለም፣ ጓደኛቸውም ልትሆን አትችልም። እና ሚፍታህ ደግሞ እጅግ በጣም እናንተን አክብሮ እንደዚህ ሲተጋ፣ እንዴ ለእኛ እኮ ነው እንደዚህ የሚሆነው ብላችሁ ቢያንስ እሱን ብታከብሩት፣ ማለት መታረቃችሁ ላይ ቀር፣ አንድ መሆናችሁ ላይ ቀር፣ መመለሳችሁ ወደ ህይወታችሁ ላይ ቀር እሱንም ባታስከፉት ባታስቀይሙት። ማለት እሱ እዛ ጋ ከልቡ እየተናገረ ከልቡ እያወራ ቁም ነገር እያወራ እናንተ ግን የራሳችሁን መበሻሸቅ፣ የራሳችሁን መነታረክ እርስ በርሳችሁ ነው የምትጨቃጨቁት። እና እሱ ደግሞ በጣም ነው ፊቱ የተከፋው። በጣም ፊቱ ቅይም ምን ያለ እውነት አይታችሁት ከሆነ በጣም በቃ እንዴ አክብሩኝ፣ ለምን ደግሞ አታከብሩኝ? እንደዚህ እየሆንኩ ያለሁት ለእናንተ አይደለም ወይ ለምንድን ነው የህፃን እውነት ነው የህፃን ጨዋታ የምትጫወቱት፣ ነው ያለው። እውነቱን ነው በጣም የህፃን ጨዋታ እየተጫወቱ ያሉት የማይመስል ነገር። እና ቅዱስ ደግሞ ዲስሪስፔክት ልንደራረግ ነው ዛሬም ሲል ደግሞ አምልጦት ነው ያለው። በነገራችን ላይ ብሩኬ ደግሞ እንዴት ሚፍታህ ልትናገረው ፈልገህ ነው ወይ ዲስሪስፔክት የምትለው ምን ለማለት ፈልገህ ነው ብላ ጭራሽ ተባብለው ተያያዙ ማለት ነው ጭቅጭቅነ ትርክ ደግነቱ ያው እኔ ከእሱ ጋር ነው ማወራው ከአንተ ጋር አይደለም ብሎ ሚፍታህም አረጋጋቸው። ልንዳ ተብየዋ ደግሞ ማለት ነው ብሩኬ ላይ ልጥፍ የምትዩ ነገር ምን አስበሽ ነው ማለት አረ ሴት ልጅ ግን አረ ታይ ማለት ወገቡ ላይ አይታችኋታል? እንዴት እንዴት እንደ ዘንዶ እንደምትንጠመጠም እኔ ግን ብሩኬ ቆንጅዬ ልጅ ነው ቀብራራ ነው። ብቻ ግን በቃ ስኬታማ የሆነ ልጅ ነው። ያልሆነ አዘቅት ውስጥ እንዳትገባ ለመሰለህ፣ እንደዚህ አይነት ሴቶች የአዲስ አበባ የሀብታም ልጆች ናቸው፣ እና ያልሆነ ጡስ ውስጥ እንዳትከትህ ወንድሜ ለመሰለህ። ብዙ በህይወታቸው እንደዚያ ነገር ለቀልድ ወይም ደግሞ እንደ ጨዋታ የተቀረበ ነገር። ሴት ልጅ ደግሞ ልቧ ልክ እንደ ጡሷ የተንጠለጠለ ነው እና አጉል ሌላ ፍቅር ውስጥ እንዳትገባ ልጅቷ ሌላ ጣጣ እንዳይመጣብህ። ይቺ ልጅ ፍቅር ያዛት ማለት ደግሞ ከአንተ በቀላል አትለያየም በቀላል አትፋታህም ማለት ነው እና አንተም ተጠንቀቅ። ሀይሚ እንኳን እንደዚ አይነት ነገር የሚነካካት አይመስለኝም። ለአሁኑ እንደዚ አይነት ነገር በዚህ አጭር ጊዜ ውስጥ በፍጹም እንደማታደርገው አውቃለሁ። ምክንያቱም እኔ እሷን ስለማውቃት ማለት ነው ይህን ያክል አመት እንኳን ከብሩኬ ጋር ተቀምጣ ራሷን አስከብራ ሴትነቷን ባህሏን ጠብቃ የቆየች ልጅ ናትና እስካሁን ድረስ እግዚአብሔር ይመስገን በጣም የምንተማመልባት ልጅ ናትና፣ በስተመጨረሻ እንግዲህ ሀይሚም ተስፋ ቁረጥ ከዚህ በኋላ የየራሳችንን ሕይወት እየኖርን ስለሆነ አትድከም ብላለች። ብሩኬም እንግዲህ የመጨረሻ መልሱ ይሄ ነበር፣ አትድከም እኛ የየራሳችንን ሕይወት እየኖር ነው ስለዚህ ለምን ትደክማለህ ብለው ተጨቃጭቀው ተነታርከው ዛሬም ተለያይተዋል ማለት ነው የምር በጣም ያሳዝናል እውነት እንደው እንደዚህ ለእናንተ ብሎ ሲመላለስ ብታከብሩትና እሺ ብትሉት እውነት በጣም ጥሩ ነበረ የምር ሀይሚ ብሩኬ እውነት እንደዚህ አታድርጉ አታስቀይሙት ሚፍታህን በቃ እናንተ ኮ ነገ መታረቃችሁ አንድ መሆናችሁ አይቀርም ግን በቃ እንደው እንደ ህፃ ልጅ መነታረክ እንደው ወይኔ። ታናሽ እና ታላቅ ነበር ድሮ ምን የማቀው፣ ታናሽና ታላቅ ጡት አስጣ የሚባላለን በእና ጡት የምንጣለን ከወንድሜ ጋ በድሮ ማለት ነው ከእኔ ታላቅ ጋ እኔ ታናሽ ጡት ሲጠባብኝ በቃ እንያያዝ ነበረ። እና በጣም ያሳዝናል የእናንተ ጉዳይ እንደዛ ሆኗል። እና ብቻ መብርሃን ትድረስላችሁ መብርሃን በመካከላችሁ ትግባ። ሌላ አቅም የለም እንግዲህ።